ሰላም ውድ የጉዱልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጉዱልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን አብራችሁም ቆዩ ውድ ጎሎሊያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲያችን ከትንሽ እስከ ትልቅ ድረስ ቴሌቪዥኖችን እናሳያቸዋለን። አብራችሁ ቆዩ። በመጀመሪያ የምናየው ላይፍ ስታር 75 ኢንች የሆነውን አዲሱን የ2025 ፍሬምለስ የሆነውን ቴሌቪዥን ይሆናል። ይህ እንግዲህ ቴሌቪዥን እንደምናየው ሙሉ ለሙሉ ፍሬምለስ ስለሆነ፣ ሙሉ ለሙሉ ስክሪኑ ስለሚታይ፣ እንዲሁም ደግሞ ቴሌቪዥኑ ውበት ይኖረዋል ማለት ነው። ይህ እንግዲህ ላይፍ ስታር 75 ኢንች ቴሌቪዥን የመጀመሪያው ነገር ምንድን ነው? ስማርት ስለሆነ ዩቲዩብ፣ ኔትፍሊክስ የተለያዩ ነገሮችን መጠቀም እንችላለን። ከዚህም ደግሞ በተጨማሪ ከስልካችን ጋር አገናኝተን መጠቀም እንችላለን ማለት ነው። እንዲሁም ደግሞ የቴሌቪዥን ዋና ነገር ከለር ኳሊፊኬሽን ነው። እንደምናየው ከለር ኳሊፊኬሽኑ ኤት ኬ ስለሆነ እያንዳንዱ ፒክስል ጥርት አድርጎና ጽድት አድርጎ ነው የሚያሳየን ማለት ነው። ከዚህም በተጨማሪ ደግሞ ይሄ ላይፍ ስታር 75 ኢንች ከለር ኳሊፊኬሽኑ በተጨማሪ በግራና በቀኝ 2525 ስፒከር ስለተገጠመለት ከከለሩን በላይ ቆንጆ የሆነ ድምፅ ነው ያለው ማለት ነው። ከዚህም በተጨማሪ ደግሞ እሱ የሚያወጣው ድምፅ የማይመቸና ያን ያህል ደስ የማይለን ከሆነ ከብሉቱስ ጋር ወይም ከስፒከሮች ጋር በብሉቱስ በማገናኘት መጠቀም እንችላለን ማለት ነው። እንዲሁም ደግሞ ሶስት ኤችዲኤማይ ኬብል አለው። በነዛ በሶስት ኤችዲኤማይ ኬብል ከፈለግን ቢሮ ላይ ተለቅ ያለ ቢሮ ላይ ከፒሲ ጋር አገናኝተን እንዲሁም ደግሞ ቤታችን ውስጥ የምንፈልገውን ነገር መጠቀም እንችላለን ማለት ነው። ኳስ፣ የተለያዩ ነገሮች የምናሳይ ከሆነ ሙሉ ለሙሉ ፍሬምለስ ስለሆነ ጭድት ያለ ካለር ኳሊፊኬሽን እንዲሁም ደግሞ ጽድት ያለ ምስል ጥራትን ነው የሚያሳየን ማለት ነው። ከዚህም ደግሞ በተጨማሪ ወደ ውስጡ በምንገባበት ጊዜ እንደምናየው ሆም በተን በምንነካበት ጊዜ እንደዚህ አይነት ሆም ፌስ ያሳየናል። ይሄ ሰባ አምስት ኢንች የሚጠቀሙ ሶፍትዌር ጎግል ሶፍትዌር ነው። ጎግል ሶፍትዌር ስለሆነ እያንዳንዱን ነገር ኔትፍሊክስ፣ ዩቲዩብ ምንም ያለመቆራረጥ በደንብ ስቴብል በሆነ ዋይፋይ ወይም ደግሞ ስቴብል በሆነ ኔትወርክ በደንብ አድርገው ማሳየት ይችላል ማለት ነው። እዚሽ ጋር እንደምናየው ኢንፑቱን በምነካበት ጊዜ የመጀመሪያ ነገር የምናገኘው ሶስት ኤችዲኤምአይ ኬብል ቅድም እንደነገርኳችሁ ስላለው ለተለያዩ ነገሮች መጠቀም እንችላለን። ከዚህ በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ ኬብል ስላለው ወይም ደግሞ የራሱ የሆነ ሪሲቨር ስላለው ቀጥታ ከዲሽ ምትመጣልንን ኬብል ብቻ ከቲቪ ጋር በማገናኘት ራሱ ሪሲቨር ስላለው እስከ 450 ቻናል ድረስ የሚችል ሪሲቨር ስላለው በዛ አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቅድም እንደነገርኳችሁላ በቀላሉ ከስልካችን ጋር በሚዲያ ካስታ ማገኝነት መገናኘት ስለሚችል ስልካችን ላይ ያለውን ቪዲዮ በሙላ ወደዚህ ማድረግ እንችላለን ማለት ነው። ይህ እንግዲህ ላይፍ ስታር አንደ ቨርዥኑ 11 ነው። ፕሮሰሲንግ ሲስተሙ ደግሞ ፎር ኮራይ ነው። ከዚህም ደግሞ በተጨማሪ 16 ጂቢ ኢንተርናል ስቶሪ ስላለው የምንፈልገውን ነገር ከዩቱብ ከተለያዩ ነገሮችም አውርደን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ከጀርባ ላይ እንደምናየው ሁለት ፍላሾችን መቀበል ስለሚችል እነዛን ሁለት ፍላሾች በመሰካት የምንፈልገውን ነገር ዳውንሎድ አድርገን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ በሁለት አይነት መንገድ ኢንተርኔቶችን መጠቀም እንችላለን። በመጀመሪያ ነገር ዋይርለስ ከፈለግን ዋይርለስ በዚችኛው አማካኝነት በቀላሉ አገናኝተን መጠቀም እንችላለን። ው እዚጋ ዋይፋይ የሚል አለ። ከዚህም ደግሞ በተጨማሪ ዚች ጋ ነው ኢንተርኔት የሚለ አለ። ከኋላ አርጄ ፎርቲ ፋይቭ ወይም ደግሞ ቤታችን ውስጥ ብሮድባንድ ካለ ብሮድባንዱን በመሰካት ቀጥታ ኢንተርኔትን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምንፈልገው እዚህ ጋር እንደምናየው ሴቲንጉ ላይ ፒክቸሩን፣ ሳውንዱን የተለያዩ ነገሮችን እኛ እንደምንፈልገው ሴት ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ይሄ ላይፍ ስታር ሁለት ዓመት የካምፓኒ ዋራንቲ አለው። እንዲሁም ደግሞ እዚሁ ሀገር ውስጥ አስምል ስለሚደረግ የትኛውም አይነት ነገር ችግር ቢኖረው በቀላሉ ሜንቴን መደረግ ይችላል። እንዲሁም ደግሞ እንደልባችን አክሰሰሪውን ማግኘት እንችላለን ማለት ነው። ይሄ ላይፍ ስታር 75 ኢንች ዋጋው 195000 ብር ብቻ ነው ከነፃ ዴሊቨሪ ጋር እና እንዲሁም ደግሞ ከሚያስፈልገው ኢንስታሌሽን ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው ሆሟን 55 ኢንች ደብል ስክሪን የሆነውን ቴሌቪዥን ይሆናል። ይህ እንግዲህ ቴሌቪዥን ሙሉ ለሙሉ እንደምናየው ስቴንለስ ስቲል የሆነ ብረት ስለሆነ የተገጠመለት በጣም ውበትና ግርማ ሞገስን ሰጥቶታል። ከዚህም ደግሞ በተጨማሪ ደብል ስክሪን ስለሆነ ቤታችን ውስጥ ልጆች ካሉ እንዲሁም ደግሞ እኛም ከቦታ ቦታ በምንቀሳቀስ ጊዜ ስክሪኑን እንዳያገኘው ደብል ስክሪን መሆኑ በጣም አድቫንቴጅ ይኖረዋል ማለት ነው። ከዚህም ደግሞ በተጨማሪ ይሄ 55 ኢንች ሆምዋን ስማርቱ ስለሆነ ከስልካችን ጋ እንዲሁም ደግሞ ከተለያዩ ቤታችን ውስጥ ዋይፋይ ካለ በዋይፋይ ሮተሮች ይገናኛል። ከዚህም በተጨማሪ ደግሞ አርጄ45 ጀርባው ላይ ስላለው በዛ አርጄ45 አማጋኝነት በብሮድባንድ አገናኝተን ቀጥታ ኢንተርኔት መጠቀም እንችላለን። እንደምናየው ከለር ኳሊፊኬሽኑ ፎር ኬ ስለሆነ ጽድት ያሉ ከለሮችን ነው የሚያሳየን። ከዚህም በተጨማሪ ደግሞ ሀያ ሀያ ዋት የሆነ ስፒከር ስለተገጠመለት ከከለር ኳሊፊኬሽኑን በተጨማሪ ጽድት ያለ ድምፅን መስማት እንችላለን ማለት ነው። እንዲሁም ደግሞ ወደ ውስጥ በምንገባበት ጊዜ የመጀመሪያው ነገር ሶስት ኤችዲማይ ኬብል ስለተገጠመለት ከፒሲ ጋር እንዲሁም ደግሞ ከተለያዩ ነገሮች ጋር አገናኝተን መጠቀም እንችላለን። እንዲሁም ደግሞ ሁለት ፍላሽን ይቀበላል። እንዲሁም ደግሞ ላዩ ላይ ራሱ ኢንተርናል ስቶሬጅ ስምንት ጂቢ ስላለው እዛው ላይ ዳውንሎድ አድርጎ መጠቀም እንችላለን። ነገር ግን እኛ የተለየ መጠቀም እንፈልገው ነገር ካለ ሁለት ፍላሽ ስለሚቀመጥ እነዛን ፍላሾች ሰክተን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ኤቪ ስላለው በኤቪ መጠቀም የሚፈልግ ሰው ካለ በኤቪ መጠቀም ይችላል ማለት ነው። እዚህ ጋር እንደምናየው ሁሉ ሆም በተኑ ላይ የተለያዩ ነገሮችን እናገኛለን። እዚች ጋር እንደምናያቸው ዩቲዩብ አለው እንዲሁም ደግሞ አፕስቶር አለው። ከነዛ አፕስቶር እዚጋ ብዙ አፕሊኬሽኖች አሉ፣ ግን ከነዛ በተጨማሪ እኛ ማውረድ የምንፈልገው ካለ እዚ አፕ ስቶር ውስጥ ገብተን የተለያዩ አፕሊኬሽኖችን ማውረድ እንችላለን ማለት ነው። እንዲሁም ደግሞ እዚች ጋ እንደምናየው ኪል ሊንክ የሚል ስላለው ያለምንም ዋይፋይ፣ ያለምንም ኢንተርኔት ስልካችንንና ቴሌቪዥኑን አገናኝተን ስልካችን ላይ ያለውን ነገር በሙላ ወደ ቴሌቪዥናችን ማድረግ እንችላለን ማለት ነው። ስልካችን ላይ ያለውን ነገር በሙላ ወደ ቴሌቪዥናችን ማድረግ እንችላለን ማለት ነው። ኤሆን ሃምሳ አምስት ኢንች በጣም ያስገረመኝ ነገሩ ምንድን ነው? ሀንድ ቨርዥኑ በመጀመሪያ ነገር የሀያ ሀያ አምስት ነው እንዲሁም ደግሞ እዚህ ጋር ውስጥ እንደምናየው በፊት ከምናውቃቸው አንድ ቨርዥን በጣም ከፍ ያለ ነው። አስራ አምስት ስለሆነ ዩቲዩብ፣ ኔትፍሊክስ የፈለግነውን ነገር በመጠቀም በቀላሉ ምን ማድረግ ይችላል ማለት ነው ረን ማድረግ እና መስራት ይችላል ማለት ነው። እንደምናየውም ደግሞ ፕሮሰሲንግ ሲስተሙ ፎር ኮር ስለሆነ የተለያዩ ነገሮችን በቀላሉ ፕሮሰስ ማድረግ ይችላል። እንዲሁም ደግሞ ራሙ ዋን ፖይንት ፋይቭ ነው። እንዲሁም ደግሞ ቅድም እንደነገርኳችሁ ኢንተርናሊ ስምንት ጂቢ ሚሞሪ አለው ማለት ነው። ከዚህም በተጨማሪ ደግሞ ደብል ስክሪን ስለሆነ ለቤታችን በጣም ወሳኝ የሆነ ነገር ነው። ልጆች ቢኖሩ እኛም ከቦታ ቦታ ሙቭ ብናደርግ ደብል ስክሪን መሆኑ አድቫንቴጅ ይኖረዋል ማለት ነው። ይሄ ሆም ዋን 55 ኢንች ዋጋው 6850 ብር ብቻ ነው፣ ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመጨረሻ ደግሞ የምናየው ቅድም ካየናቸው ናቸው፣ በሳይዞ አነስ ያለችው ላይፍታን 32 ኢንች የ2025 ደብል ስክሪን የሆነችውን ቲቪ ይሆናል። ይህ እንግዲህ ቴሌቪዥን ደብል ስክሪን ነው። እንዲሁም ደግሞ ከዚህም በተጨማሪ ሳይዙ ይነስ እንጂ እዚህ ጋር እንደምናየው ሰባ አምስት ኢንቹን የሚሰጠንን ነገር በሙላ ይሰጠናል። በመጀመሪያ ነገር ስማርት ስለሆነ በሁለት አይነት መንገድ መጠቀም እንችላለን። ከጀርባ እንደምናየው አርጂ ፎርቲ ፋይቭ ሰክተን ወይም ደግሞ ከስልካችን ጋር በዋይፋይ አገናኝተን ወይም ደግሞ ቤታችን ውስጥ የተለያዩ የዋይፋይ ራውተሮች ካሉ እነዛን ከዚህኛው ቴሌቪዥን ጋር አገናኝተን መጠቀም እንችላለን። እሱ ብቻ አይደለም፣ አንደ ቨርዥኑ ፎርቲን ስለሆነ ዩቲውብ፣ ኔትፍሊክስ የምንፈልገውን ነገር ሳይቆራረጥብን ማየት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው አይካስት ስላለው ስልካችንንና ቴሌቪዥናችንን በቀላሉ አገናኝተን ስልካችን ላይ ያለውን ነገር በሙላ ወደ ቴሌቪዥናችን አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሁለት ኤችዲማይ ኬብል አለው። ሁለት ፍላሽ ይቀበላል። አንድ ኤቪ ይቀበላል። እንዲሁም ደግሞ ቅድም ለነገርኳችሁላ አርጄ ፎርቲ ፋይቭ ቀጥታ ከኢንተርኔት ጋር አገናኝተን መጠቀም እንችላለን ማለት ነው። እንደ ትንሽነቷ አይደለችም። ቆንጆ የሆነ ድምፅ ነው ያላት 15 15 ዋት በግራና በቀኝ ስላላት ስለተገጠመለት ቆንጆ የሆነ ድምፅን ያወጣልናል ማለት ነው። ከለር ኳሊፊኬሽኑ እንግዲህ ፉል ኤችዲ ስለሆነ ቆንጆ የሆነ ከለር ኳሊፊኬሽን ነው ያለው ማለት ነው። ውስጡን ከፍተን በምናይበት ጊዜ ቅድም እንደነገርኳቸው የ2025 ነው እንደምናየው። እንዲሁም ደግሞ የራሱ እግሮች ስላሉት በእግሮቹ አቁመን ቴብል ላይ፣ የተለያዩ ነገሮች ላይ፣ ቲቪ ስታንድ ላይ አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እንደምንፈልገው ሁላ ፐርፐስ ግርግዳ ላይ ሰቅለ ነው መጠቀም እንችላለን። እንደምናየው እዚች ጋ የራሱ የሆነ ሁለት እግር ስላለው በእግሩ አስቀምጠን ቲቪ ስታንድ ላይ እና የተለያዩ ነገሮች ላይ መጠቀም እንችላለን። ከዚህም ደግሞ በተጨማሪ ለካሜራ ለተለያዩ ነገሮች ደግሞ ከፈለግነው፣ እንዲሁም ደግሞ እዚህ ጋር የራሱ የሆነ መስቂያ ስላለው ግድግዳ ላይ ሰቅለን መጠቀም እንችላለን። ቅድሙና እንደነገርኳችሁ ከጀርባ እንደምናየው ሁለት ፍላሽን መቀበል ይችላል። እንዲሁም ደግሞ ሁለት ኤች ዲ ማይ ኬብሎችን መቀበል ይችላል። ከዚህም ደግሞ በተጨማሪ እዚች ጋር እንደምናየው አርጄ ፎርቲ ፋይቭ ስላለው ቀጥታ ከኢንተርኔት ጋር መገናኘት ይችላል። እንዲሁም ደግሞ የራሱ የሆነ ኤቪ አለው ማለት ነው። እንግዲህ ይሄ ቴሌቪዥን ደብል ስክሪን ስለሆነ ቤታችን ውስጥ ልጆች ካሉ፣ እንዲሁም ደግሞ እኛም ከቦታ ቦታ በምንዘዋወርበት ጊዜ በፍጹም ሊሰበርብን አይችልም። የቴሌቪዥን ደግሞ ዋና ነገር እንደሚታወቀው ሁላ ስክሪን ስለሆነ ስክሪን ፕሮቴክተር ወይም ደግሞ ደብል ስክሪን መሆኑ ተመራጭ ያደርገዋል ማለት ነው። እዚህ ጋር እንደምናየው በዋይፋይ ይሰራል። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ፉል ኤችዲ ስለሆነ እያንዳንዱን ነገሮች ጥርት አድርጎ ያሳየናል ማለት ነው። እንዲሁም ደግሞ በግራና በቀኝ እንደምናየው ስፒከር ስለተገጠመለት 15 15 ዋት የሆነ ቆንጆ የሆነ ድምፅን ከከለር ኳሊፊኬሽኑ በተጨማሪ ማግኘት እንችላለን ማለት ነው። ይሄ ላይፍ ስታር 32 ኢንች ስማርት ቴሌቪዥን ዋጋው 22500 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። ውድ የጎዶላስ ኤሌክትሮኒክስ ዩትዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱ ማድራሻችን በቁጥር አንድ ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ በቁጥር ሁለት ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት ታጠገብ በቁጥር ሶስት ቡራዩ ከታመሪያ ነው እንገኛለን ከዚህም በተጨማሪ በ0 9 60 30 80 80 በመስመር ስልካችን 011 6 59 70 20 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማለ የጎዶሊያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ የሆኑ በቀጣይ ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁን፣ ስለተከታተላችሁን እናመሰግናለን።